ዛሬ በጣም የሚያሳዝን እና ልብ የሚሰብር ነው፣ የእህታችን የምንሰማው ያለን እጅ እህታችን ትናንትና በቲክቶክ ላይ መታ ነበረች እያሉ ነው። እኔ እኮ አላየኋትም። ነገር ግን ዛሬ ደግሞ ሞተች እያሉ ነው ማለት ነው። የመሞቷ ምክንያት ራሱ አይታወቅም፣ ገና በምርመራ በመጣራት ላይ ስላለ ብቻ። መዳሟ ደውላ ሞታለች ነው ያለችው። የሞተችበት ምክንያት ራሱ አይታወቅም፣ ታማ ይሁን አጋጣሚ አይታወቅም። በውስጧ የሆነ ህመም ሊኖራ የቆየን ከነበራት የሚል ከጥርጣሬ ነው ወይም ደግሞ የሆነችው አንዳንዴ ሰው በውስጡ የሆነ ህመም እያለው ለሰው የማይናገር ሰው አለና፣ አጋጣሚ እህታችን እንደዛ ሊኖራት ሊሆን ይችላል። በመጀመሪያ በቪዲዮ ላይ ያስቀመጥኩት የራሷ ንግግር ነው። በጣም ልብ ይነካል ማለት ነው። እንጃ ራሷ እየነገራት ይሆን አላውቅም። ግን በአሁን ጊዜ በሚያሳዝን ምክንያት ትናንትና ነበረች ዛሬ የለችም ተብላ ሞተች እየተባለች ነው። መሞቷ ምክንያት ራሱ አይታወቅም። በኤምባሲ ምርመራ ላይ ገና እየተመረመረ ነው ያለው። ብቻ መዳሟ ደውላ እንደሞተች ነው ያሳወቀችው። ነብሷን ይማረው የዚች ከርታታ ስደተኛ እህታችን። ሰላም ለእናንተ ይሁን ውዶቼ፣ እንዴት ናችሁ? የዳሮ ሚዲያ ተከታታዮች፣ የዛሬ በጣም ያሳዝናል። የእውነት ሁላችንን ወጥተን ከመቅረት እግዚአብሔር አምላክ ይሰውረን፣ ወደ ሀገራችን ወደ ቤተሰቦቻችን በሰላም ይመልስን። የእውነት እህታችን መሞቷ ለሁሉም ሰው ለማመኑ በጣም ይከብዳል። ምክንያቱም ትናንትና ቲክቶክ ላይ መጥታ ነበረ ማለት ነው። ዛሬ ነው ሞቶች የተባለችው እና በጣም ያሳዝናል። እሷም ነፍሷ አይማረው፣ ለቤተሰቦቿ መጽናናት እንመኛለን። እና በስደት ሀገር እዚ ሁና አልተባለችም። በእርግጥ እስካሁን የሆነ የወጣ ነገር የለም፣ ግን በቃ መዳሟ ሞታለች ብላ ደወለችና ኤምባሲ ምናምን ደረሰላት ማለት ነው። ገና እየተጣራ ነው ያለ። ነፍሷ አይማረው፣ በጣም ያሳዝናል። የእውነት በአሁን ጊዜ በጣም ያስፈራል ጊዜው ምክንያቱም ሁሉም የምንሰማው ሆነ የምናየው ነገር ትናንትና ነበረ ዛሬ የለም፣ አሁን ነበረ ዛሬ የለም። እንደዚህ የሚባል ነገር በጣም እየበዛ እየመጣ ነው። እና እግዚአብሔር አምላክ ወጥቶ ከመቅረት ለሁላችንን ይሰውረን፣ ለዚች ለሄታችን ለሞተችው መንግስተ ሰማያት ያዋርስልን። እግዚአብሔር አምላክ በጣም ነው ያዘን ነው የእውነት፣ ትናንትና ነበረች ስትባል ዛሬ ሞተች። ለማመን ራሱ እንኳን እንደ ቤተሰቦቿ ቀርቶ እኛ በቲክቶክ ላይ የምናውቃት ራሱ አምነን ለመቀበል በጣም ይከብዳል እና በስደት ላይ ያለን ሰዎች ራሱ ይሷን እንደሚሏት ከሆነ አገር ቤት ልትሄድ ነበረ። ነገር ግን በሆነ ምክንያት ቀረች። እትሄዳ አስባ ነበረ እቃ ሁሉ ጠቅልላ ነበረ እየተባለች ነበረ ምን ነበረበት በሄደች እና አባት ናቷ አይኗን አይናቸውን ፊታቸውን አይተዋ ብትሆን ማለት ነው ብዙ ሰው ብዙ ጊዜ አብዛኛው ሰው በውስጡ ያለ ህመም የማይናገር ሰው ብዙ አለ አሁን እህታችን እንጃ ምንሆና ይሆናል ታማ ነበር ይሆን አናውቅም አብዛኛው ሰው የሆነ እመን በውስጡ እያለ ግን ለሰው የመናገር የማይፈልግ ሰው ብዙ አለ። አሁን እህታችን እንደዛ ትሆናለች ብዬ እኔ ጠረጥራለሁ። ምክንያቱም ሌላ ምንም የምንጠረጥረው ነገር የለም እና የእሷ ሁኔታም ገና እየተጣራ ስለሆነ በምን እንደሞተች ምን ሆነች አይታወቅም። ታማ ወይም ዝምብላ ወይም በሆነ ነገር ምክንያት አይታወቅም። እግዚአብሔር ነው የማውቀው፣ ግን ገና አልታጣራም። ተጣርቶ እንደዚህ ውና ናይ ሞተች አልተባለም። ገና ገናናት እግዚአብሔር ብቃኖስ ዋን ይማረው። የእውነት ልጅነቷ ልጅነትዋ ትንሽ ነቷ አይቶ እግዚአብሔር አምላክ የእውነት ከርታታ በስደት ሀገር ብዙ ከርተት ብለን እንደዚህ ብለን አንድችም ነገር ሳናርግ ረፍት እንኳ ሳናርፍ እንደዚህ ሆነን በሰው ሀገር እያለን መሞት በጣም ሁለት ጊዜ ሞት ነው ይከብዳል። እህታችን ነብሷን የማርያው መጽናናት፣ ለመላው ቤተሰቧን ወዳጆቿ መጽናናት እመኛለሁ። ሴቶች ማህበር አውቀዋል። እነሱ ናቸው ያሳወቁት። ምንም የቆረ ነገር የለም። ችግር የለበትም። ውድ ይሰራሉ። ውድ ስለሆነ በስልክ ይገናኛሉ ውጪ

የባሰ በስልክ የሆነ ሰው ከሚነግራት ብለን ነገርናት ነበር። ምሰራው እዛ የምትሰራበት የቆየችበት ቤት ትወጣለሽና ወደ ኢትዮጵያ ልትሄድ በበርሜ ልቃጭና ምናምን ከዛ እዛ እንጃዛ የወጣችበት ቤት አሪፍ ስራ ተገኝቷል፣ ለምን ወረቀትሽን አውጥተሽ አትሄጂም? አንደኛ ሽኔክስት ይር ትሄጃለሽ ብለው የተቀመጠ የተጫነቃት እዚኛ ቤት ገባች። በቃ አሁን እዛ ከገባው ልቤ ለዚህ ነው እኮ የተጠራጠር ነው ልቤ ማመም። ተወኝ ስራው በጣም ቀላል ነው። አሁን በጣም ደህና ነኝ አለች። ፈረንሳይ ሀገር ጓደኛ አላት ሙና ምትባል። ለእሷ በቃ በጣም ደህና ነኝ አሁን ልቤን የሚጨንቀኝ አንቺ አንቺ ትደውልልሽ ለምንድነው? ስልክ ማጣነሽ አላየሁም፣ ተኝቼ ነበር። ምንድን ነው ጉባኤ ደግሞ እዛ መጋደም ስትወዱ በጠዋት ያልደ ግፋቢል ብታመም ነው ግፋቢል፣ ሌሊቱ ትቀሰቀሽ ነው።